ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልይ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦች፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ ለማለት ፈልጋለሁ። የኔ ውድ ቤተሰቦቼ፣ ዛሬ እንግዲህ የው ድምጼ ልክ አይደለም ቤተሰብ በጣም ጉንፋን ተጫውቶብኛል ድምጽ ትክክል አይደለም፣ እና ድምጽ በጣም ተዘግቶኛል። እስከሚደሩት ነገረኝ ለማለት ፈልጋለሁ። ለማንኛው በዚህ አጋጣሚ ዛሬ በጽጌ ቤት ቪዲዮ ተለቆ ነበረ። በጽጌ ቤት የተለቀቀ ቪዲዮ እንዴት አያችሁ ቤተሰብ? ምን አይነት አስተያየት ይሰጣላችሁ? የእኛ ልጆች ጥፋተኛ ናቸው ወይስ አይደሉም? እስኪ የምትሉ እስኪ ነገሩን በኮሜንት ወቅት ነው። እስከ መቼ ነው የእኛ ልጆች ከእነዚህ ልጆች ጋር የሚሰሩ አይበቃቸውም? እስከ ዛሬ ብዙ ነገሮች ተፈጥረዋል። ጋሼም ደግሞ በመሀላቸው ገብቶ ብዙ ነገር አድርጎ አስታርቃቸዋል። አሁን መልሶ አንድ ላይ እንደዚህ ነገር ሲሰሩ ምንም ደስ ላለኝ። ለምን እንደሆነ አላቅምኛ ልጆች ማቸ መመተነቁ አይበቃቸው? እንግዲህ እንደምታዩት ዳኔና ጽጌ ሌላ ፊልም ሊከፍቶ ነው ወይስ ሌላ ድራማ ሊጀምሩ ነው? እንደ አዲስ ማለት ነው እና ክፍል አንድ ብሎ ጀምረዋል እና ይሄ ነገር እስከመቼ የምር? እኛ የናንተ ደስታ ሳነጨርስ ጨርስ ሌላ ድራ ማለት ጀምሮ ነው እንዴ? ወይስ ምንድናቸው? ግን እናንተ እኛ አንዳንዴ ሲያስብ የኛ ልጆች ናቸው ጥፋተኛ ብዬ ማም ነው ማለት ነው። ለምን እስከዛሬ ብዙ ነገር እንደተፈጠረ ብዙ ነገር እንደተፈጠረ ያውቃሉ። ለምንድ ነው ማይነቁ? ለምንድ ነው ብልጣቶኙ? ቆይ እስከ መቼ ነው የሰውን ቻናል የምታሳድጉ? አይ በቃችሁም፣ እስከ ዛሬ እያሳደጋችሁ በቂ ነበረ እኮ ቢገባችሁ ማለት ነው። የምሬ ነው ምላቸው። እና ከጽጌና ከዳኒ ራቆልን በቃ። አንድ ፈልጋቸው ምን እንደዛ ነው የምፈልገው። ጌ እስከ ዛሬ ብዙ ነገር አንድ ላይ ሰርታችኋል፣ ብዙ ነገር ተፈጥሯል። አሁን ድጋሜ ሌላ ነገር ውስጥ እንዳትገቡ ነው ምፈሮ ለቤት። የእናንተ መጣላት የሚፈልጉ ብዙ ሰዎች አሉ፣ በተለይ ሮተናሪዎች ብዙ ነገር ብዙ ሰዎች አሉ ሮታና አሪሽ ሚጣሉ የሚደሰቱ ብዙ ሰዎች አሉ ግን ለምንድን ነው አይበቃቸውም ወይ እስከ መቼ ነው እስከ መቼ ነው የምትጀምሩ እስከዚህ ድረስ እስኪ ንቁ እንዴ ብዙ የምሰራው ነገሮች አሉ ለምንድን ነው በራሳቸው ማትመጡ በሮታ ቤት የተለቀቀ ቪዲዮ ስት ቀኑ ሶስት ቀኑ ሁለት ቀኑ ነው መሳይኝ አሪሽ ቤትም እንደዛ ቀጥሎ ጽጌ ለቀቀች፣ ቀጥሎ ዳኒ ለቀቀ፣ ቀጥሎ ጽጌ ለቀቀች፣ ቀጥሎ ዳኒ ለቀቀ። አይበቃችሁም እንዴ? ቆይ እናንተ እስከ መቼ ነው የሰውን ቻናል የምታሳድጉ? ካሁን በኋላ ኮ ዳኒ መቶ ሺ ካገባ ኮ በራሱ መሰራት ይችላል። ለመናገር ግዴታ ከሮተና ከአርብ ሽጋ መስራት የለባችሁም ብዬ ነው ማምነው። ጽጌም እንደዛ መቶ ሺ ገብታለ። እስከ መቼ ነው ጎደኝነታችሁ ኮ? እንደዛም ሆነው በቃ ከነዚህ ልጆች ህይወት ብትወጡ ጥሩ ነው ብዬ አምናለሁ። ለምን? አንደኛ ነገር የኛ ልጆች ናቸው፣ ፊት እየሰጣችሁ ይመስለኛል። ለምን ውስጣችሁን ስለለመዱ፣ ሁኔታችሁን ስላዩ ከእናንተ መራቅም አይፈልጉ ሰው አሉ ኦለን ለመናገር እናንተ ፊት ስለሰጣችሁ እነሱ ከእናንተ ማራቅ አይፈልጉም። ለምን ጥቅሞኑም ሁሉም ነገር ከእናንተ ስላገኙ ማለት ነው። ስለዚህ እስከ መቼ ነው? አሁን ጭራሽ የሩታ ጫካ ውስጥ ገብታ ጠፋች ትላላችሁ እንዴ? ምን ጉድ ነው! እውነቱን ለመናገር ቦታው በጣም ያስፈራል። በጣም ያስፈራ፣ የወጣችሁበትና የምትገቡበት ይጠፋባችሁ። አሁን ለመናገር በጣም ያስፈራል፣ ውስጡ ማለት ነው። ጫካው ራሱ በጣም ያስፈራ፣ እውነቴ ነው ምላችሁ እና እንኳን ሰው ሰው ባይኖር በጣም ራሱ እያስፈራ ውስጡ ማለት ነው። እና እንዴ በቃ ሀገራችን ኢትዮጵያ ውስጥ እንደዚህ ቦታ አለ እንዴ ያልኩ የምሬ ነው ምላቸው። በጣም ነው የሚያስፈራው ውስጡ ማለት ነው። እና ሩታ ጠፋች ብላችሁ ሌላ ድራማት ይጀምራላችሁ። አይበቃችሁም እስከ ዛሬ እነሱ ጌም ለመጫወት ነው መሰኝ ያሳባችሁ የው አስር ሺ ተሸላሚ ከሆናችሁ ምን ታደርጋላችሁ ብሎ ዳኔ ሲጠይቃችሁ፣ የማደርገው እኔ አውቃለሁ ምናምን እያለ ነበረ ሩታ ምን እንደዛው። ስለዚህ እነሱ ደግሞ ሩታ ለሽንት ወደዛ ዞር ብላ ነበረች፣ እኔም ደግሞ መተው ሩታ ሲፈልግ የለችው። እና ውስቱ በእርግጥ በጣም ያስፈራል፣ ግን እንደዚህ ድራማ እስከ መቼ ነው የምትቀጥሉ? አይበቃቸውም። አይበቃችሁም የኛ ልጆች፣ ለምንድን ነው ከዳንና ከጽጌ ማትርቁ? ብዙ ሰው እኮ በኮሜንት ይነግራችኋል። እናንተ መቸ ነው የሚሰሙ? ዛሬም ይህ ገብታችሁ በጽጌ ቤት ቪዲዮ ስር ገብታችሁ፣ እውነት በጣም አሪፍ አሪፍ ኮሜንት የሚኮምቱላቸውም አለ። ብዙ ብዙ እንጃ፣ አንዳንዴ የተመልካች ማሰሙ ይመስለኛል። አላቅም ከእነዚህ ልጆች ከእነዚህ ልጆች ራቁ ሩታና አርብሽ የተባላችሁ ነው። ዳንና ጽጌ ደግሞ ከሰው ሕይወታችሁ ውጡ የተባላችሁ ግን ኮሜንት ያያተ አላችሁ መሰኛ ላይ ብቻ እንደዛ ነው። ብዙ ኮሜንቶች በጣም ኮሜንቶች አሉ፣ ግን እነሱ ኮሜንቶች የሚያዩ አይመስለኝም። ብቻን ነው አላቅም። እስከመቼ በዚህ ሁኔታ የምትቀጥሉ? የምሬ ነው የምላቸው ። አሁን ጋሺ ብዙ ነገር አስተካክሎ አስታርቋቸው ሄደ። አሁን ተመልሶ ሌላ ነገር ሊያመጡ ማለት ነው? ቀሊንጃ የአርሽ እና የሩታ ነገር መጨረሻቸው ፈጣሪ ያሳምርላቸው። በጣም ነው የሚደብሩ አሁን ላይ የምታደርጉ። ይበቃቸዋል። ብዙ ነገር ሰርታችኋል። ብዙ ነገር እኮ በመዋላቸው ብዙ ነገር ተፈጥሯል። አሁኑም ክፍተት እንዳታስገቡ። እናንተ መጣላት የሚፈልግ ብዙ ሰዎች አሉ ግን ለጠላት ቦታ አትስጡ ነው የምላችሁ። አሪፍ እና ሩታ ማለት እና ይበቃቸው። እውነት ብትጣሉ ፈጣሪ እንዳያደርግ አልፈልግም። ስለዚህ እውነት ብትጣሉ ማለት በዳንና በጽጌ ምክንያት አትበሉ ማለት ነው። ለሚ እነሱ ናቸው መስራት ምፈልጉ ከነሱ ጋር እንጃ። ብቻ ከባን እስከ መቼ እነዚህ ልጆች ጋር መስሩ አይበቃቸው። እስከዛሬ ብዙ ነገር ተፈጥሮ በማላቸው ብዙ ነገር ተብላቸው አይበቃቸውም። እንደው እኮ ይበቂ ነው ብዬ ነው የማምነው። በቃ አሁን ከ በሰላም በፍቅር አንድ ላይ የራሳቸውን ቤት ብትኖሩ የራሳቸውን ስራ እንደ ድሮ ሩተናሪሽ እንደሚሰሩ በራሳቸው ስራ ብትመጡ አይሻልም? ስንት በፈታ ዘና የሚያደርግ ቪዲዮ አለ ግዴታ ከዳኒ ከጽጌ ጋር መሰራት አለባቸው? የምር እኮ ሩተናሪሽ እኮ ጥሩ እይታ አላቸው በራሳቸው እንደ ድሮ ብትመጡልን ብዙ ሰው ይፈልጋሆን ለመናገር ብዙ እኛም ፈልጋለን እንደ ድሮ ቢመጡልን። እንደዛ ነው እኛ የምንፈልገው። አራት ቴም አምስት ቴም የሆናቸው የምትመጣ አንፈልግም። በቃ በራሳቸው ሩታ ና አረብሽን ብቻ ነው የምንፈልገ። እንደዛ ብትመጡልን ደስ ልናል። ልክ እንደ ሀይዊና እንደ ብሮጌ ንውልን ማለት ነው። ወለዳኒ ወለጽጌ እዛው አስቀምጡ። ምንም ጓደኝነታችሁ በካሜራ ጀርባ ይሁን። እናንተ ንውልን በቃ በራሳቸው ነው የምንለው። ስለዚህ ብዙ ሰው ይነግራችኋል በኮሜንት። ኮሜንትን አታኙ ይመስለኛ፣ ብቻ አላቅም። የእናንተ ነገር ፈጣሪ መጨረሻችሁን እያሳምርላችሁ። በጣም ነው የሚደብረው በእውነት እጭ